ፈቃዱ ይሁንልን። የትምህርታችን ርዕስ የምታለቅሱ ሐዘንተኞች፣ ትንሽ ታገሱን። ባጠገብ ያላችሁ ሌሎችም ቁጭ አርጓቸውና፣ ያው ቁጭ በሉ። ምክንያቱም አሁን አይፈቀዱም፣ አባቶች አሁን ማልቀስ አይፈቀዱም እያሉ ስለሆነ የቃል እግዚአብሔር፣ ቃል እግዚአብሔር የምንማማርበት ጊዜ ነው። አሁን ከሐዘናችሁ ከልቅሷችሁ ትንሽ ታገሱን እያልን በቤተ ክርስቲያን ስም እንጠይቃለን ማለት ነው። ተቀመጡ፣ በያላችሁበት ትንሽ አረፍ በሉ። የትምህርታችን ርዕስ ወእግዚአብሔር ይፀብ ለክሙ ወአንት ሙሰ አርምሙ ወደ አማርኛ ሲመለስ ከጠላታችሁ ወይም ደግሞ ከሚያሳድዳችሁ ከፈርዖን እግዚአብሔር ይደርስላችኋል፣ እግዚአብሔር ያድናችኋልና እናንተ ግን ዝም በሉ የሚል ይሆናል ማለት ነው። ኃይለ ቃሉን የምናገኘው በኦሪት ዘፀአት ምዕራፍ 14 ቁጥር 14 ላይ እናገኘዋለን። ጠላታችሁ ወይም ደግሞ የሚያሳድዳችሁ ከሚያሳድዳችሁ ከፈሮንና ፈሮንን ከመሰሉት ከሚያሳድዷችሁ ከግብፃውያን ከነሱ የሚያድናችሁ እግዚአብሔር ያድናችኋል። እናንተ ግን ዝም በሉ፣ የእግዚአብሔርን እርዳታ ጠብቁ አለ። ቃሉን የተናገረልን የእስራኤል መሪ የሆነው መጽሐፉንም የጻፈው ነብዩ ታላቁ መሪ ታላቁ ነቢይ ሙሴ ነው የተናገረው ማለት ነው። ስለ እስራኤል ነው፣ እስራኤልን ነው በዚህ ቃል የመከራቸው። ምክንያቱም ይህ ሊነገርበት የቻለው እንዳልኋችሁ ከፈሮን ፍርሃት የተነሳ ወይም ደግሞ ፈሮንን እየፈሩ የእግዚአብሔርን ረዴት በመጣል እግዚአብሔር እንደማያድናቸው ሁነው እጅግ ተስፋ ቆርጠውና ሲፈሩ ሲሸበሩ ሙሴ ተመለከተ። ነብይም ስለሆነ የትንቢት ቃልም ጭምር ነው። ባመነበት እግዚአብሔር በሚያነጋግረው እግዚአብሔር እናንተ ዝም በሉ፣ እናንተ አትሸበሩ። የሚረዳን እግዚአብሔር ነው። ከፈሮን እጅ የሚያድነን እግዚአብሔር ነው። አልመለስ ካለ ደግሞ ፈርዖንን የሚቀጣ እግዚአብሔር አለ። የእግዚአብሔርን ረድኤት ብቻ፣ የእግዚአብሔርን መጠብቆት ብቻ፣ የመላእክትን ተራዳይነት ብቻ ተስፋ አድርጉ አትፍሩ ብሎ አስተምሮናል ማለት ነው። እንግዲህ ከዚህ መቼም የሰው ጠላት የለውም። ነገር ግን ጥንተ ጠላት የሰው ልጅ ዲያብሎስ እንደሆነ ይታወቃል። ለዚህም ከዲያብሎስ ቁራኝነትም እግዚአብሔር አድኖናል። አሁንም ቢሆን የሰው ጠላት ባይኖረውም ነገር ግን ጥንተ ጠላት ዲያብሎስ በሰው ላይ እያደረ ጠላት ለሰው ጠላት ይሆናል። ስለዚህ በማደሪያው በሰው ላይ አድሮ ስለሚመጣ ፈሮንን ወይም ደግሞ እስራኤልን የሚገፉትን የሚያንገላቱትን ሰዎች ጠላት ብሎ መጽሐፍ ተናገራቸው። ከጠላቶቻችሁ የሚያድናችሁ እግዚአብሔር ነው፣ እናንተ ዝም በሉ አለ። ዛሬ እንደሚታወቀው የተሰባሰብነበት በዓል የታላቁ መልአክ የቅዱስ ሚካኤል በዓል ሲሆን እንግዲህ በዛሬ ዕለት በዘጠና ዘጠኙ ነገደ መላእክት የተሸመበት ቀን ዋናው ባሉ የሚከበረው ለዛ ነው። ቅዱስ ሚካኤል የመላእክት የዘጠና ዘጠኙ መላእክት ነገድ የነገዱ ሁሉ ጠባቂ የበላይ ሆኖ የበላይ ሹም ሆኖ ተሾሟል ማለት ነው። ይህን በተመለከተ ዛሬ ሁሉም ምእመናን ሊቃውንት ቅድም ሲሉት እንደሰማችህ ስአለነ እግዚአብሔር መላኩ ምሕረትን ወደ እግዚአብሔር የሚለምን ስለሆነ ማልድልን ወደ እግዚአብሔር አቅርበን እያሉ ሲጸልዩ ነበር። ምእመናኑም ይህን ተስፋ በማድረግ ከቤታችሁ ወጥታችሁ ከቤታችን ወጥተን ወደዚህ መጥተናል ማለት ነው እና እንግዲህ የዚህ መልአክ ተራዳዊነት በዚህ ብቻ ለእስራኤላውያንም አርባ ዘመን እየተከተለ የጠበቃቸው መጋቤ ብሉይ በዛን ጊዜ ሲጠብቃቸው የነበረ መልአክ ስለሆነ፣ ዛሬም አብረን እስራኤላውያን ከግብፅ ባርነት ባሕረ ኤርትራን ከፍለው የተሻገሩበት ታላቁን የእስራኤልን በዓል እናስባለን። የእስራኤልን ድነታቸውን እንመለከታለን ማለት ነው እንግዲህ እንዴት ወደ ግብጽ ሄዱ? እንዴት ነው ፈሮን ሊያንገላታቸው የቻለው ሲባል እስራኤላውያን ከሀገራቸው ወጥተው ወደ ግብጽ ሄደዋል። በግብፅ አገር ብዙ ዘመን ኑረዋል። በዛ ሲኖሩ ግን ቀድሞ የነበረው ፈሮን የሚባለው እሱ ይንከባከባቸው፣ ይቀልባቸው፣ ያግዛቸው ነበር። በማን አማካኝነት በዮሴፍ አማካኝነት እንዳውም የዮሴፍን ሹሞ ሸልሞ ለወንድሞቹ ለቤተሰቦቹ ደግሞ ያስፈለጋቸውን እንዳደርግላቸው ባለሟል አድርጎ አስቀምጦት ነበረ። እስራኤልን ማለት ነው። በግብፅ ያለ አገራቸው ሄደው በዛ ሀገር እንደ ባለሟል ሆነው ይቀመጡ ነበር። በኋላ ግን ሰው የማይወድ የቀደመው ደጉ ፈሮን ወይም ደግሞ ዮሴፍን የሚወደው ፈሮን አልፎ ሌላ ፈሮን መጣ ይላል። ሌላ ነገሰ። በዚህ ሰዓት እስራኤልን ፈራቸው ይላል። እስራኤል እየወለዱ እየተዋለዱ ሲበዙ ቅናት አደረበት። እነዚህማ በዝተው ተባዝተው እኔን የሚያሸንፉኝ አይደለም እኔን የሚገለብጡኝ አይደለም ብሎ በቅናት መንፈስ ተነስቶ ወንድ ወንዱን እያሳነቀ ለአዋላጆቹ እንዲሞት እያደረጋቸው ሲያሰቃያቸው ይኖራል። ታሪኩን በአጭሩ ለመጠቅለል ከእስራኤል ወንድ ወንዱ ተወልዶ እንዳያድግ የሚያዋልዱ ሴቶች ተቀምጠው ወንድ ከሆነ ከዛው ላይ ነው የሚገድሉት የነበረው። አስቡት። የእስራኤል ግፍ የሆነው ነበረው። ይህ ክፉ ቅናት እንደዚህ ያደርገው ነበር። በዚህ የተነሳ ግን እግዚአብሔር አምላክ ሙሴን አዳነው፣ ባንድም በሌላ ምክንያት ብሎ ለእስራኤል ጠባቂ ሙሴን አተረፈላቸው። ከፈሮን እጅ ጠብቆ እንዳይሞት ጠብቆ አዳነው። ስለዚህ እንዲህ እያሉ በግብፅ ሀገር እየተገፉ መጥተው በኋላ ግን እግዚአብሔር ምን አለ? ግፉን ተመለከተ። የሚገፋ ሰው ገፍቶ የሚቀር አይደለም። በኋላ እግዚአብሔር ይገፋዋል መልሶ። የሰውን ደም የሰውን መገፋት እግዚአብሔር ይመለከታል። የግፈኞችንም መገፋት ይመለከታል። የገፊዎችንም መግፋት እግዚአብሔር ይመለከታል። ለሁሉም ፍርድ ይሰጣል እግዚአብሔር። ለዛ ነው ሙሴ እናንተ ዝም በሉ እግዚአብሔር ፍርዱን ይሰጣል፣ የሚገፋንን እግዚአብሔር ይገፋል ያለው ለዛ ነው። ስለዚህ እስራኤል እንዲሁ ነው እየኖሩ ሳለ እግዚአብሔር የሕዝቤን መገፋት አይቻለሁ። ከእንግዲህ በኋላ ግብፃውያን ወይም ደግሞ ፈርዖን እስከ ሰራዊቶች እስከ መሰሎቹ ድረስ ሕዝቤን ከመግፋት ታቆማለህ። ህዝቤን ልቀቅ፣ እንዲሁም ህዝቤ መስዋዕት ሰውተው እንዳገለግሉኝ ስሜን እንድጠሩ ተው፣ ልቀቅ ተባለ። ሲያየው ፈሮን ለሱ ብቻ ተገዦች አድርጎ ለእግዚአብሔር መገዛትን ሁሉ አዘንግቷቸው አስረስቷቸው ስለነበር እግዚአብሔር፣ ህዝቤን ልቀቅ ካለቀቅህ ግን እኔም ብዙ ተአምራት አድርጋለሁ። የአምላክነቴን ስራ እሰራለሁ። በዚህ አምላክነቴ ይገለጻል። በእስራኤላውያን ላይ አምላክነቴ ይገለጻል። እስራኤል ወልድዬ ዘበኩርዬ የበኩር ልጅ ብዬ ጠራሁት። እስራኤል በአይቆብ በእስራኤል እስራኤላውያን የተባሉትን የእኔ የበኩር ልጆች ናቸው ከእንግዲህ በኋላ አትክፋቸው፣ ልቀቃቸው፣ እኔን ያምልኩ ብሎ ለነ ሙሴ ላከ፣ ለነ አሮን ለወንድሙ አሮን ላከ። ንገሩት፣ ፈርዖንን ይላቸዋል። ካልሰማችሁ ግን እኔም ታምራት አሳያለሁ። የሚገባው ከሆነ የሚመለስ ከሆነ በእናንተ እጅ ሳይቀር ታምራት ይደረጋሉ። ማስተዋል ካለው እግዚአብሔርን ሊያውቅ ልጅ የሚችል ከሆነ ኃይሉን ደካማነቱን ሊረዳ ከቻለ የተለያዩ ታምራት አድርጌ አሳይላችኋለሁ። ንገሩት ለፈርዖን ንገሩት ተባለ። ፈርዖን ግን ምንድን ነው ያለው? እግዚአብሔርንም አላውቅም እስራኤልንም አልለቅም አለ ፈርዖን። አያችሁት? እግዚአብሔር በተለያየ በሙሴ እጅ በአሮን እጅ ታምራት እያደረገ በትሮ እባብ እያደረገ እንደዚህ እያደረገ ሲያሳየው እሱም እግዚአብሔርን ተገዳደረ። እንደውም የእሱም ጠንቋዮች እያኔስና እያንበሬስ የሚባሉትን እናንተ የምታደርጉትን ተአምር የኔም የሚያደርጉ አሉ የሚያደርጉ አሉኝ የኔም ጠንቋዮች አሉኝ እናንተ የእግዚአብሔርን ኃይል የእግዚአብሔርን ተቃውሞ ወይም እግዚአብሔርን ተገዳድሮ እናንተም ብታደርጉ እኔም ታምራት የሚያደርጉ ጠንቋዮች አሉኝ፣ አለ። አያችሁ፣ ሰው ልቡ ሲሸፈን፣ ልቡ ሲታወር ማስተዋል ይሳነዋል። በተደጋጋሚ ሲነገር አይሰማም። በተደጋጋሚ ሲያስተምሩት አይገባውም። ምክንያቱም መንፈሰ ረድኤት ተለይቶታል። እግዚአብሔር መንፈስ ቅዱስ የተለየው ሰው የእግዚአብሔር ቸርነት የሌለው ሰው በልቡ ሊራራ አይችልም። ለሰው ሊያዝን አይችልም። የሚያራራ መንፈስ ቅዱስ ስለሆነ፣ በልቡ ውስጥ ርራዬን የሚያመጣ መንፈስ ቅዱስ ስለሆነ ለዛ ነው ዛሬ ሰው አትጨክን፣ ጨካኝ አትሁን የሚባለው። ሰው እየጨከነ በሄደ ቁጥር፣ ከጸሎት እየራቀ በሄደ ቁጥር፣ ከጾም እየራቀ በሄደ ቁጥር የእግዚአብሔር መንፈስ ይለያል። የእግዚአብሔር መንፈስ ከራቀን ደግሞ ስራ ልንሰራ አንችልም። በታምር ስራ ልንሰራ አንችልም። ለተገፉትም ልናዝን አንችልም፣ የእግዚአብሔር መንፈስ ተለይቶናልና። ፈሮንም ምንድን ነው ያለው? እግዚአብሔር ዋፀን ልቦ ለፈሮን ፈሮንም፣ በረዶት ተለይቸዋለሁ፣ የማይመለስ ነው ብሎ ቢነግረው አሁንም ደጋግሞ ቢነግረው አልሰማለ። ስለዚህ እግዚአብሔር የሚማርበትን የሚገሰጽበትን መንገድ የተለያዩ መቅሰፍቶችን አመጣ ይላል። ባጭሩ መቅሰፍቶችን አመጣ። የሚናደፍ ዝንብ አስነሳበት። ውሃውን ወደ ደም ቀይሮ ያሳየው፣ የተለያዩ አንበጣ አገርን የሚወር አትክልትን የሚበላ ዛፍን የሚበጣጥስ አንበጣ አስነስቶ ለፈርዖን ቢያሳየው አለቅም ማለት አዎ፣ እስራኤልን አለቅም እግዚአብሔርን አላውቅ ማለት ለዛ ነው ሙሴ ዝም በሉ እግዚአብሔርን የሚቃወም ከሆነ እግዚአብሔር በራሱ ይቃወመዋል፣ ይቃወመዋል፣ እናንተ ዝም በሉ አትፍሩ ብሎ ያስተማረው ማለት ነው። ከዚህ በኋላ ብዙ መቅሰፍታትን ካደረገ በኋላ የመጨረሻው ሞተ በኩር ወይም ደግሞ የበኩር ልጅ ከበኩር ከከብቱም ከሰውም ሁሉ እንዲሞትበት ተደረገ። እያችሁ አስቀድሞ የእስራኤልን በኩር ሲገድል የእስራኤልን በኩር እያነቀ ወንድ ወንዱን ሲገድል ስለነበረ ያን የግፉ ጽዋ ተመለሰና ፈሮን የማትሰማ ከሆነ በኩሩ ሁሉ ይሞታል ተባለ፣ ሞተ። በዚህ ጊዜ ፈሮን ምን አደረገ? አይ ከእንግዲህ ጸልዩልኝ፣ ወደ እግዚአብሔር ለምኑልኝ ሲመለከት የሞተ በኩር ከእስራኤል አንድም አልነካ፣ ከግብፃውያን ብቻ እንጂ ከእስራኤል ምንም መቅሰፍት አልደረሰም። እስካሁን ከተደረጉት ሁሉ መቅሰፍቶች የተደረገው ከማን ነው? ከግብፃውያን ብቻ ነው። የእሱ ጠንቋዮች የተባሉት ደግሞ እንደዛ አድርጉ ቢባሉ አልቻሉም። እንዴት? በእግዚአብሔር ላይ ሊያደርጉ አይችሉም። በእግዚአብሔር ሕዝብ ላይ ሊያደርጉ ሊያሳዩ አይችሉም ምታት ሐሰት ስለሆነ እነ ሙሴና አሮን የሚያደርጉት እስራኤል የሚያደርጉት በእግዚአብሔር ክንድ ነው፣ በእግዚአብሔር ኃይል ነው። እነዛ ደግሞ ጥንቆላቸው የራሳቸው ልብወለድ ጥንቆላቸው ስለሆነ እንኳን ማድረግ ቀርቶ በእግዚአብሔር በሙሴና በአሮን ፊት ምንም ሊያደርጉ አልቻሉም። መጨረሻ ጸልዩልኝ አሮን ሙሴ ወደ እግዚአብሔር ጸልዩልኝ፣ ከእንግዲህ እለቃለሁ አለ ማለት ነው። እለቃችኋለሁ፣ የፈለጋችሁትን እንደፈለጋችሁ፣ እግዚአብሔርን ሂዱና አመስግኑት፣ መስዋዕት ሰውታችሁ አመስግኑ። እኔ ከእንግዲህ በኋላ የእግዚአብሔርን ክንድ አይቻለሁ፣ የእግዚአብሔርን ኃይል ተረድቻለሁ። ሂዱና ለእግዚአብሔር መስዋዕት አቅርቡ ብሎ ፈቀደላቸው። ተፈቀደላቸው እስራኤል ከግብፅ ባርነት ለመውጣት ከፈሮን ግዛት ለመውጣት ለእግዚአብሔር ለመገዛት ማለት ነው። በዚህ ጊዜ ተነስተው ሄዱ ይላል። ሄዱ ታሪኩን ባጭሩ ባጭሩ ነው። ተነሱና ሄዱ፣ ተጓዙ ተጉዘው ከሄዱ በኋላ ግን ፈሮን እንደገና አሁንም ወደ ተንኮሎ ተመለሰ። ተመለሰና አይ እኒህ ህዝቦች በቃ ቁርጥ ሄደዋል። መሄዳቸውን ሲያውቅ ራሱም ተዘጋጀ ለመከተል፣ እስራኤልን ለመከተል ተዘጋጀ። ሰረገላዎችን አመቻቸ። ደህና ደህና የተባሉትን ሰረገላዎች አመቻችቶ እስራኤልን እጄ መያዝ አለብኝ፣ እስራኤልን እጄ መመለስ አለብኝ ብሎ ሰረገላዎችን በመጫን ተከተላቸው። እስራኤል አንፃረኤ ጳውሎስ በሚባለው ቦታ ተቀምጠው ሳለ ፈርዖን ደረሰ ማለት ነው። በዚህ ሰዓት እስራኤል ሕድገነ ንትቀነይ ለፈርዖን ለግብፃውያን ስሜ ይሰነ ተቀንዮ ለግብፃውያን ለግብፃውያን መገዛት ይሻለናን፣ ተወን እንመለስ። በዚህ በምድረ በዳው ሙተን ከምንቀራሉ ተማረሩ። አለቀሱ ሙሴ፣ ተውግደላችሁም ዛሬ የምታያቸውን ግብፃውያን አታያቸውም። ነብይ ስለሆነ የነብይነት ትንቢት ነው ውስጡ ውስጡ ትንቢት ጭምር ስለሆነ ዛሬ የምታያቸው እነዚህ የምትገፏቸውን አታዩም። ዝም በሉ እያለ እያጽናናቸው ሲሄድ በጣም እጅግ ተረበሹ፣ እጅግ ፈሩ። ስለዚህ ምን አለ ሙሴ? ወእግዚአብሔር ይጸብለክሙ ወአንት አንትሙሰ አርምሙ። እግዚአብሔር ይበቀልላችኋል እናንተ ዝም በሉ፣ እግዚአብሔርን ጋሻ አድርጉ፣ እግዚአብሔርን ብቻ እመኑ አላቸው። አያችሁ፣ እንደዚህ ነው። ዛሬም ቢሆን ምናልባት ብዙ ነገር የገጠመው ሰው ብዙ ነገር የተደረገበት ሰው እየመሰለው ሊጋፈጥ ይችላል። ጉልበት አለ ብሎ በጉልበቱ ይሰላለፋል እንጂ፣ እግዚአብሔር ፍርድ ይሰጣል፣ እግዚአብሔር ፍትህን ያስቀምጣል። ዝም ለእግዚአብሔር የሚሰጠውን ለእግዚአብሔር ከሰጠ ነው ወይም ደግሞ እኛ ታግሰን ታጋሾች ሁነን ዝም ካልን እግዚአብሔር ያያል፣ ሁሉን ይመለከታል፣ ይሰፍራን ይቆጥራል፣ በኋላ ደግሞ ይመልሳል ማለት ነው። እንዲህ ብለው ሳሉ ፈሮናውያን በእስራኤል ደረሱባቸው።